ደስ ሲለኝ ጅዳ፣ አንዳንዴ እኮ ስራ ስትቱ ማለት ነው እንቶሎ ይላቸዋል ማለት ነው እዝናና ተዝናና እ ደግሞ ሲበቃኝ ብግ እየመጣለው ሀገር ቤት የሚሄድ ሰው

ነገር ድፈው ድብር አድርጉ። በተለይ እንደ ሌት ፍሽ ሲያደጋችሁ አንድ ቦታ ከዛ ደግሞ ሲጠጫችሁ በጣም ትስላችሁ፣ አንቀሳቀስ አንደኛ ይርድ ትቀይራላችሁ፣ ሁለተኛ የሆነ አይደል መዛጃችሁ ይቀየራል። በቃ ግዴታ እኮ ይቃማ ያለው ብቻ አይደለም የሚለው ይሄው እንቀሳቀሳለሁ። እስካሁን ምንም ብኛ አላቅ አልሐምዱሊላህ። ነገም አልሆነ ኢትዮጵያ ግን ማላ እየጠብቀኝ ነማቸው። እስካሁን ማላ ጠብቀኛል። ለነገው ማደንም ጠብቀኝ፣ ለተነገደው ማደንም ጠብቀኝ። ዋናው ነገር ይሄን ያሳጠኛል። ስብሃነሁ ወተዓላ ገህናውን ስራ ይወርድ። እኔም ብገባ አይቆጨኝም ማለት ነው። ሳውዲ አረቢያ ኔ የሚቆጨ ነገር የለም ከተማንም ገጠሯንም አየዋት። እርግጥ እኔ ፌቶን አውቀዋለሁ፣ ጣፌራ አውቀዋለሁ ማለት ነው። አንድ ነገር ደግሞ ዶ አማደርገ ዶ አምታርግ መድና መዲና እንደውፍቀኝ ያው መዲና ለምንድን ነው መስገደር ስላለበት ያሳካልኛል ብ ተስፋ ታካለሁ። አላህ ለምኝ ያላሳካልኝ ነገር የለም። በነገራችን ላይ ማለት ነው ደግሞላ ያሳካልኛል እንሻ መካን ደጋግሜ ይጨባታለሁ አላህ ደግሞ አገር ከመግባት በፊት መዲና ሚዳው ፍቀ ነው ዳ ማደርገው እንሻ አላህ ደህናውን ስራ ሰጠኝ መዲና

አለም ደሞ አማልቶልኛል እና እንደዚህ ነው ቋን እና ደሞ አንደ ልጆች እንዴት ታይዘሽ ነው እንደምናምን ትላላችሁ እንዴ ሀገሬ በባስ ይገባል ሙሉ አይደለም። በነገራችን ላይ ባስ ብዙ አልሞላም። ሴት ሁለት ስድስት ሴቶች ምናምን ሌላው ፎላ ደግሞ ወንድም ነው። አልሐምዱሊላህ ሁለት ወለተን ሐምድ እላችኋለሁኝ። አብሽሩ እናንተም አንድ መንገድ ካሰባችሁ በነገራችን ላይ